አንድ ቀን እንገናኛለን ከእናንተ ከሁላችሁም ጋር እዚህ ጋር አንድ ቀን እንገናኛለን። አንድ ቀን እንገናኛለን። አንድ ሺ ላይክ አስገቡና አምስት መቶ ብር ውሰዱ። አንድ ኮሜንት አስር ላይክ ይግባብዬ፣ በተናገርኩት እናንተ ሳምንት ሙሉ ስለፈልፍ እንደ አምላኬ ወይ እናንተና ይህን ያገናኘን ብቻ ለማንኛውም ዛሬ ይህን ቪዲዮ ላይክ አርጉና፣ አዳዲስ ነገሮች አሉ። አዳዲስ ነገሮች ስለ ብሩኬ ስለ ሀይሚ የወጡ አዳዲስ ነገሮች አሉ። እዛ ላይ ደግሞ በጣም ብዙ ሰዎች ብሩኬ ላይ በጣም ተነስቶበታል። የተነሱበትን ምክንያት እያንዳንዱን ደግሞ መልሳለሁ ማለት ነው። አንድ ልጅ አለች፣ እኔ ለአንቺ ነው የምመልስልሽ። እያንዳንዳችሁ ላልገባችሁ መልስላችኋለሁ። የእነ ብሩኬ ተወካይ ነኝ። እነሱ ተጠይቋል፣ እኔ ግን መልሰዋለሁ። እነሱ የጠይቁትን ጥያቄ እኔ መልሰዋለሁ ማለት ነው። አዳዲስ ነገሮችም አሉ። ይህን ቪዲዮ በደንብ አርጋችሁ ላይ ካድርጉ ችግር የለውም ሁላችሁ እኔ የምገርመኝ ነገር ማለት ነው። የብሩኬ አፍቃሪ አለች፣ እሺ አለች ብሩኬ አምጥቼ ማብራሪያ ሰጣለሁ ስለሷ ምናምን ብሎ ነበር አለን ብሩኬ ከአንተ ማንም ማብራሪያ የሚጠብቅ ሰው የለም። እኛ አንፈልግም፣ ብትመጣ ባትመጣ እኛ አይዶን ኬር። አንፈልጋትም፣ አትምጣ። ለምን ከመጣች ሌላ በሽታ ነው የሚነሳው፣ ሌላ ኮሽታ ስለሚነሳ ብሩኬ እባክህን እችል ባታመጣት ጥሩ ነው። ግን አመጣታለሁ እያለ ነው የተባለ ነው፣ ቢቀር ጥሩ ይመስለኛል። እውነቴን ነው የምናገረው። ብሩኬ ባያመጣት ጥሩ ነው። በሁለተኛ ደረጃ ደግሞ ብሩኬ ብራችንን በላው፣ ብራችንን በላው የማዳም ቅመሞችን ብር በላ ላክ ላኩልኝ እያለ ብራቸውን በላ በጊፍት ብራቸውን በላ ላላችሁ ማለት ነው ብሩኬ ገረፋችሁ ብሩኬ ለጠለጣችሁ ብሩኬ ምን አደረጋችሁ አርጉልኝ ስጡኝ ካርስታችሁን ጥይት ተደቅኖባችኋል እንዴና ሲለ ብሩኬ ሲልኩለት ጥይት ተደቅኖብሻል ወይ ለብሩኬ ጊፍት አንስተች ስሰጪ ቲክቶክ ላይ ገብተሽ ስሰጪ ተደቅኖብሽ ነው ብሩኬ ደቅኖብሽ ነው ጊፍት አንበሳ የምታወርችው አይደለም፣ አይደለም። ስለዚህ ምንድን ነው ችግራችሁ? ብሩኬ ላይ እንደ ጊፍት ምትስሉት ራሳችሁ፣ በልሳችሁ አወጣችሁ ዘግዝቃችሁ ምትስሉት ራሳችሁ። ይሄ ለማኝ ይሄ ምናምን፣ አረ ብሩኬ ለማኝ አይደለም። ተው ተው፣ ቤተሰብ ተው፣ ሌላ ሰው ምታርፍ ልጅ ነው ተው ልጁ። እንዴ ምን አርግ ነው ምት ማርያም፣ በኔ ቅድም በጣም የሆነ የሆነ ቪዲዮ ሰልኮልኝ። እሺ እኔ እኮ ብያችኋል፣ ወንድ ከሆናችሁ አልኩኝ እኮ ረሲት፣ የላከላችሁን ረሲት ረሲት ረሲት ማለት የተላከላችሁን እንትም መላክ አምጡ። ወሬ ብቻ ሳይሆን ቪዲዮ ነው ያትላኩልኝ። ቪዲዮ እኔ ስለ ብሩኬ ሲሰድቡ ብትልኩልኝ፣ ቪዲዮ ነው ምን ይሰራልኛል? ብሩኬ ሲሰደም ማየት ነው ያልፈልግም። አይሚን እያጭበረበረ ነው እንኳን አጭበረበራት፣ እሰይ እንኳን ከላከችም እሱ ደቅኖብሽ አይደለም ሽጉጥ የላክሽለት ብር በራስ ፈልገሽ ከላክሽ እሱ ምን ያደርግሽ ማናችንም ብነው ማንም ሰው ቢልክልን እሺ ቢል የምቀበለው እንጂ ምን ያልፈልግ ምን ነው እንዴ ምን አገባኝ ያደቀንኩባት ሽጉጥ እንዴ ጊፍትም ቢሆን እኮ ወደው ወደው ነው ተገዶ ሳይሆን ወደው ስለሚወዱት ነው የሚሰጡት ጊፍት እና ባካችሁን ዝም ብላችሁ ልጁን በቀለሙ አቋሽ ልጁን ፎቶ እየዘቀዘቃችሁ ልጁን እየሰደባችሁ፣ ረ እኔ እኮ ማርያም፣ እኔ እንዲሁም ላሳይ ነበር ለምን ብዬ ብሩክ የተዘቀዘቀበትን ፎቶዎች ምናምን አምጥቼ እንደዚህ ማሳይ ለማን ብዬ ማን ደስ እንዲለው ቡራዬ? ይመች ይመች ይመች ከተላከል ምን አገባ? አልደቀንክባቸውም። ቬን ላይቭ ላይም ብር ከተለቀቀል ይለቀቅል። ምን አገባ አንተ? አልደቀንክባቸውም። በገዛቸው ነቸው እየሰጡ ያሉት እና እኔ እኮ የሚገርመኝ ነገር አንቺ አሁን ምን ለጥፊ ያለች ብሩክን እየሰደብሽ ምን ለጥፊ ለጥፉ ልጆች ማለት ነው። ለምን የመዳም ቅመሞች የሚልኩትን ልጆች ለምን ለጥፋችሁ አሰድቧቸው። እንደዛ ከሆነ ለምን ትልክ ያለሽ ብላችሁ ለምን አንቺ ብሩኬ ጥይት ደቅኖብሻል ወይ ብላችሁ ለምን የእሷን ፎቶ ለጥፋችሁ ለምን እነሱን አሰድቧቸው ብሩክን፣ ከምሰድቡት እውነት እኔ በጣም ነው የሚገርመኝ። አው እንዳትልቅ ከዚህ በኋላ ፎቶን አውጥሽ ሁለተኛ እንዳትልቅ ማለት ነው። ፎቶዋን እውነተኛ እህት ኮሽ ፎቶዋን ታወጪና፣ ይኸው ፎቶ አንቺ ልጅ ምልኪ፣ አንቺ ልጅ ምልኪ፣ አንቺ ልጅ ምልኪ ብላችሁ ፎቶቸውን አውጡ። ወንድ ሆናችሁ የብሩክ ፎቶ እየዘቀዘቃችሁ ከምትሳደቡ ማለት ነው። እና ቤተሰብዬ እነሱ የራሳቸውን ስራ እየሰሩ ነው። አዲስ ነገር ይመጡልናል ብሩክና ሀይሚዬ እኔ ቆንጆ የኔ ማሮች ብሩኬ ደግሞ እችን አዲሷ ልጅ ባታምጠሻ ልጅቷ አሉ ከዱባይ ልትመጣ ነው ተብሏል። አዲሷ ልጅ የብሩኬ አፍቃር የተባለችው ከዱባይ ልትመጣ ነው እየተባለ የተወራ ነው። ቤተሰብ ከባድ ነገር ሊፈጠር ይችላል። አላቅም፣ ብቻ ይሄን ነገር ቢቀር በቃ ብሩኬን ባይጠይቅ ባይደርስ፣ ብሎክ በብሎክ ቢያደርጓቸው ጥሩ ይመስለኛል። ቤተሰብ እና ከባድ ነገር ነው። ሀይሚያው ደግሞ ይህን ነገር ከሱ ከብሩኬ አይቶ ደግሞ ምናምን በጣም ብዙ ችግር ስለሚፈጠር፣ እንደዚሁ እንዳላችሁ እንዳማረባችሁ አርፋችሁ ተቀመጡ። ብሩኬና ሀይሚ መሀላችሁ ላይ ምንም አይነት ንፋስ አታስገቡ። ፋራ አትኑ፣ ፋራ አትኑ። ነግሬያችኋለሁ፣ በቃ በጣም ብዙ ነገር የተጠነሰሰን ያለው በጣም ብዙ ነገር ሊደረግ የተፈለገን ያለው፣ ግን ራሳችሁ መጠበቅ አለባችሁ። በቃ ራሳችሁን ጠብቁ። ብሩኬ ጠንቀቅ፣ ራስን ጠብቅ ከአይሚ ጋር እቺ ልጅ ከመጣች ብሩኬ ከተገናኘን፣ ጃይሚና ብሩኬ፣ ስለዚህ አንድ ነገር እንዲፈጠር ማንም ሰው በቃ ብሩኬ ምንም መስ መስጠ አያስፈልግህም። እኛ አምነናል፣ በቃ እንወዳችኋለን። ሁለታችሁ ኑሩልን ነው የምንለው። በተረፈ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ እወዳችኋለሁ። ቻቸው።